ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩትዩብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ ጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 መደወል ይችላሉ። ፋና ኦንላይን ትምህርት ቤት። ሰላም እንዴት ናቸው ቤተሰቦች? በያላችሁበት ሰላማችን። በዛሬ ትምህርታችን የምንመለከተው አማርኛ ሙሉ ፊደላትን ይሆናል ማለት ነው። እንግዲህ አማርኛ ለማንበብ እና ለመጻፍ ፊደላቶችን ማወቅ ግዴታ ነው። ከሁሉም በፊት ደግሞ የአማርኛ ሰላሳ አራቱን ፊደላት በደንብ አርገን መለየትና እና ማወቅ ያስፈልገናል ማለት ነው። ስለዚህ በዛሬ ትምህርታችን ሰላሳ አራቱን የአማርኛ ፊደላቶችን እናያለን ማለት ነው። እያንዳንዳቸውን እንዴት እንደምናነባቸው እንዲሁም በእነዚህ ፊደላቶች ቃል እየመሰረት ነን እንዴት በአንድ ላይ ማገጣጥመን ማንበብ እንደምንችል እና ያለን ማለት ነው። ይህ ትምህርት ለጀማሪ ተማሪዎች ነው የሚሆነው። አማርኛ ማንበብ ለምትችሉ ማሳለፍ ትችላላችሁ። ለጓደኞቻችሁ ግን ሼር አድርጉላቸው ማንበብ ለሚፈልጉ ወይም እስካሁን አማርኛ ማንበብ ለማይችሉ ማለት ነው። ስለዚህ አንድ ባንድ ቀስ ብዬ ድምፆቹን በትክክል አስነብባችኋለሁ ማለት ነው። ቀጥታ ወደ ቪዲዮ እንገባለን። እሺ ስለዚህ አማርኛ የመጀመሪያዋ ፊደል ሀ ትባላለች። ከዚህ ጋር እንደምታዩት ሀ ሃ ha, ha ኦኬ። ደጋግማችሁ ድምፁን በመጥራት ትክክለኛ ድምፁን እስከምጠሩት ድረስ በመደጋገም መያዝ ይኖርባቸዋል ማለት ነው። ሃ ha ቀጣይ ለ ለ ለ ሃ ሀሀ ያ ማለት ይሄኛው ከዚህኛው ጋር ተመሳሳይ ድምፅ መሆኑን ያሳየናል ማለት ነው። ሁለቱም ሀ ሐመሩ ሐ እና ሀሌታው ሀ ተብሎ ይጠራሉ ማለት ነው። በምንባብ ጊዜ ግን ተመሳሳይ ድምፅ ስላለው ሀ ብላችሁ መሐዝ ትችላላችሁ ማለት ነው። ቀጣይ መ መ መ ኦኬ፣ መ ብዙ ልጆች ማ ትላላችሁ ማለት ነው። እዚህ ጋ መ በትክክል ሲጠራ መ ነው። ማ ከሆነ ስህተት ናችሁ። መ መ። ቀጣይ ሰ ሰ ሰ ረ ረ ረ ከዛ ሰ ሰ ሰ ሸ ሸ ሸ ቀ ቀ ቀ ቃ ካላችሁ ስህተት ናችሁ። ቃ ማለት አራተኛ ስለሆነ ማለት ነው። በ በ በ ባ ካላችሁ ስህተት ናችሁ። በ በ እና ባ የተለያዩ ናቸው ማለት ነው። ተ ተ ተ ቸ ቸ ቸ ሀ ሃ ሀ ይሄኛው ከነዚህ ከመጀመሪያ ከሳየዋችሁ ጋር ተመሳሳይ የሆነ ድምፅ አለው ማለት ነው። ከዛ ነ ነ ነ ኘ ኘ ኘ። እሺ ወደ ቀጣይ ስንሄድ አ አ አ አ ከላይ ማለት ነው ይሄኛው

ዠ ዠ ዠ የ የ የ ደ ደ ደ ጀ ጀ ጀ። እሺ ደጋግሜ የምጠራላችሁ በደንብ እናንተም ድምጻቸውን እንድትይዟቸው ነው ማለት ነው። ከዛ ገ ገ ገ ጠ ጠ ጠ ጨ ጨ ጨ ፀ ፀ ጠ ጠ ጸ ጸ ጸ እሺ ይቺኛውም ጸ ትባላለች። ጸ ጸ ፈ ፈ ፈ እሺ ይህን ካየን አሁን ደግሞ ቃላት እየመሰረትን ከዚህ ላይ የምናይ ይሆናል ማለት ነው። እንዴት አድርገን ማንበብ እንደምንችል ከዚህ ላይ አንድ ባንድ አሳያቸዋለሁ። በደምብ ተከታተሉ። ኦኬ፣ ከዚህ ላይ መን እንወስዳለን፣ ለን እንወስዳለን፣ ሰ ስለዚህ ከዚህ ቃል በማውጣት ቃል ስናወጣ መ ለ ሰ መለሰ። በዚኛው ሰ መለሰ ማለት እንችላለን፣ ወይም ደግሞ በዚኛው መጻፍ እንችላለን ማለት ነው። ከዛ ምን ልንን እንችላለን ሰ በ ረ ሰበረ ብለን ስንጽፍ ሰ በ ረ ምን ይላል ይሄ፣ ሰበረ ሰበረ፣ ብለን ማንበብ እንችላለን ማለት ነው። እሺ፣ አሁን ደግሞ ቀረበ፣ ቀረበ፣ ቀረበ ስንል ደግሞ ቀን እንጽፋለን፣ ረን እንጽፋለን፣ በን እንጽፋለን ማለት ነው። ስለዚህ ምን ይላል? ቀረበ፣ ቀረበ፣ ቀረበ ማለት ነው። እሺ ከዛ ከዚህ ጋር ደግሞ ሰ ረ ቀ ማለት እንችላለን። ሰረቀ እንዴት ነው ምንጽፈው? ሰ ረ ቀ ልክ እንደዚህ እንጽፋለን ማለት ነው። ይህ ምን ይላል? ሰረቀ ሰረቀ። እሺ ሌላው ነ ቀ ሰ ነቀሰ። ከዚህ ላይ ቃላቶችን እንደዚህ እያወጣን መለማመድ እንችላለን ማለት ነው። ነቀሰ ይምን ይላል? ነቀሰ ነቀሰ። ኦኬ። ቀጣይ ተ ቸ። ሁለት ብቻ ናቸው እነዚህ። ደግሞ ተ ቸ ይምን ይላል ተቸ ተቸ ብለን እንጽፈዋለን ወይም እናነባለን፣ እንደዚህ ማለት ነው። ሌላው አ ወ ከ አወከ ብለን መጽሐፍ ስንፈልግ አ ወ ከ ልክ እንደዚህ እንጽፋለን ማለት ነው። አወከ ከዛ አከ ከ ሁለቴ ከን ስናደርገው ደግሞ ከ ይሆናል ማለት ነው። ስለዚህ ምን ይላል? አከ ከ አከ ከ ብለን እንጽፋለን ማለት ነው። ቀጣይ ደ ረ ጀ። ስለዚህ ደረጀ ብለን መጻፍ እንችላለን። ደ ረጀ ይህ ምን ይላል? ደረጀ ደረጀ ብለን እንጽፋለን። ከዛ ነ ደ ደ ሁለቴ ደን ደ ደ ስንጽፈው ነደደ ይላል ማለት ነው። ነ ደ ደ ሁለቴ ደደን በመጻፍ ነደደ የሚል ትርጉም ያለው ቃል ይሰጠናል ማለት ነው። እሺ ቀጣይ፣ ከዚህ ላይ ደግሞ ገ ገ ጠ መ መ ማለት እንችላለን ማለት ነው። ይችኛዋ መ በመውሰድ ከዚህ ላይ ገጠመ ብለን መጻፍ እንችላለን። ገ ገ ጠ መ ልክ እንደዚህ እንጽፋልን እንጽፋለን ማለት ነው። ይሄ ምን ይላል? ገጠመ ገጠመ። ጠ ረ ገ ገ። ስለዚህ ጠረገ ብለን ለመጻፍ ማለት ነው። ጠ ረ ገ ልክ እንደዚህ። ምን ይላል ይሄ ጠረገ? ብለን በእንደዚህ እንጽፋለን ማለት ነው። እሺ ከዛ ፈ ጸ መ መ ይችኛዋን ማለት ነው። ይችንን በመውሰድ ፈጸመ ፈጸመ ፈጸ መ ሁለቱም ተመሳሳይ ስለሆነ ይችኛዋን በዚችኛውም መተካት እንችላለን። ሁለት ተመሳሳይ ስለሆነ ማለት ነው። ልክ እንደዚህ አድርገን ማለት ነው። ይህ ምን ይላል? ፈጸመ ብለን በእንደዚህ እንጽፋለን ማለት ነው። ኦኬ በዛሬ ትምህርታችን እዚህ ላይ ይበቃናል። በቀጣይ በሌሎች ትምህርቶች እመጣለሁ። እስከዛው መልካም ጊዜ ይኖላችሁ። ቻው ቻው። ጤና ይስጥልኝ። ይህ ፋና የኦንላይን ትምህርት ቤት ነው። እንኳን በሰላም መጡ። በዚህ ዩትብ ቻናል የምናስተምረው የተለያዩ ቋንቋዎችን ሲሆን በዋነኝነት እንደ አማርኛ፣ እንግሊዝኛ፣ አፋን ኦሮሞና ትግረኛን ያጠቃልላል። ስለሆነም ማንኛውም መማር የሚፈልግ የጊዜ እጥረት ወይም የቦታ ርቀት ሳይገድበው የእጅ ስልኩን ወይም ኮምፒውተሩን ብቻ በመጠቀም በሚመቸው ሰዓት ከኛ ጋር መማር ይችላል። ቻናላችን ሰብስክራይብ በማድረግ በየጊዜው የምንለቃቸውን ትምህርቶች መከታተል ይችላሉ። እንዲሁም በግል መማር ከፈለጉ በ0948 03 11 92 መደወል ይችላሉ። ፋና ኦንላይን ትምህርት ቤት።